ባህር ዳር ዩኒቨርሲቲ ዘመኑ የሚጠይቀውን የመማር ማስተማር ተግባር በመፈጸምና የቴክኖሎጂና አዳዲስ የምርምር ስራዎችን በመተግበር ግንባር ቀደም ዩኒቨርሲቲ እየሆነ መምጣቱን በምክትል ርዕሰ መስተዳደር ማድረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ ተናገሩ። ዩኒቨርሲቲው በተለያዩ የትምህርት መስኮች ያሰለጠናቸውን ተማሪዎች አስመርቀዋል። አዲሱ ተስፋዬ ባህር ዳር ዩኒቨርስቲ በመጀመሪያ በሁለተኛና በሶስተኛ ዲግሪ ትምህርታቸውን ሲከታተሉ የቆዩ 6174 ተማሪዎችን አስመርቋል። ከተመራቂ ተማሪዎች መካከልም 1715 ያክሉ ሴቶች ናቸው። ዩኒቨርሲቲው ለመጀመሪያ ጊዜ በዳታ ሳይንስና ሳይበር ደህንነትም ያሰለጠናቸውን ተማሪዎች አስመርቋል። የዩኒቨርሲቲውም ከፍተኛ ውጤት በዚህ የትምህርት ዘርፍ ተመዝግቧል። የባህር ዳር ዩኒቨርሲቲው ፕሬዚዳንት ዶክተር መንገሻ አየነ ባህር ዳር ዩኒቨርሲቲ የሚሰጣቸውን የትምህርት ዓይነቶች በማስፋፋት የምርምር ስራዎችን በማሳደግ ችግር ፈቺ የሆኑ ጉዳዮችን ለማህበረሰቡ እያበረከተ ይገኛል ብለዋል። በዓለም አቀፍ ደረጃ እውቅና የተሰጣቸው የትምህርትና ምርምር መርሃ ግብሮች ጨምሮ የልቀት ደረጃዎችን ከፍ ማድረግ የቻለ ዘመናዊ የመማሪያና የምርምር ከባቢዎችን በመፍጠርም ግንባር ቀደም ዩኒቨርሲቲ ነው። ዘንመና የመማሪያ ክፍሎች ወቅቱ በሚፈልገው መልኩ የተደራጁ ጥራት ያላቸው ቤተ ሙከራዎች፣ እንዲሁም ዓለም አቀፍ ደረጃ የጠበቀ የትምህርት የሚሰጥባቸው የላቀ የበየነ መረብ መማሪያና መማሪያ ክፍሎችን በማጠናከር ባህር ዳር ዩኒቨርሲቲ ለፈጠራ ልዩ ትኩረት ሰጥቶ በመስራት ላይ ይገኛል። በምረቃ ስነ ስርዓቱ ላይ የተገኙት በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና የከተማና መሰረተ ልማት ቢሮ ኃላፊ ዶክተር አሕመዲን መሐመድ በባሕርዳር ዩኒቨርሲቲ የአሁኑን ዘመን የሚመጥኑ ተግባራትን እያከናወነ መሆኑን ጠቅሰው በሳይበር ደህንነት ዙሪያ ተማሪዎችን ማስመረቁ የዩኒቨርሲቲውን የእድገት ደረጃ የሚያሳይ ነው ብለዋል። ባህር ዳር ዩኒቨርሲቲ የአሁኑንና የወደፊቱን ዘመን የሚመጥኑ የትምህርት ስርዓቶችን በመቀረጽ ወደ ስራ ገብቶ ለማሳያነት የሚሆነውን የዳታ ሳይንስና የሳይበር ሴኩሪቲ የመጀመሪያ ተመራቂዎችም ዛሬ በማውጣታችሁ ልትኮሩ ይገባልና ፊውቸር ኢንዱስትሪን እንደምትቀላቀሉና ዋና መሪም ተዋናኝም እንደምትሆኑ እርግጠኛ ነው። ተመራቂ ተማሪዎች በሚሰማሩበት የስራ መስክ ለሀገር የሚጠቅሙ ተግባራትን በማከናወን ሀገርና ሕዝብን የሚያጸኑ ስራዎችን በመፈጸም አርያ ሊሆኑ እንደሚገባ አሳስበዋል። መለያየትን የምታስተካክሉ የመፍትሄ ሀሳቦችን የምታመነጩና የምትፈጥሩ የአንድነትን ኅብረ ብሔራዊነትን አብሮነትንና የእድገት መርሆዎችን የምታስከብሩ ትውልድ መሆናችሁን ተገንዝባችሁ ለሀገራችን ኢትዮጵያ እንደየሙያችሁ ለሰላም ለእድገት እና ለብልጽግና አስተዋጽኦ ታበረግዙ ዘንድ በአክብሮት ጥሬን አስተላልፋለሁኝ። ተማሪ ፓፒ ገብረ ማርያም በስፖርት ሳይንስ እንዲሁም ተማሪ ፌቨን ጉርጂ በሳይበር ደህንነት የትምህርት ዘርፎች ከፍተኛ ውጤት በማምጣት የሜዳሊያ እና የዋንጫ ተሸላሚ ሲሆኑ በዩኒቨርስቲ ቆይታቸውም ችግሮችን ተቋቁመው መዝለቃቸው ለውጤት እንዳበቃቸው ተናግረዋል። በቲክቶክ ላይ በተለያዩ ነገር ጊዜ ማሳለፍ ሳይሆን ክላስ አስተማሪዎች ሲያስተምሩ ሞር ቢከታተሉ አሪፍ ነው ብዬ አስባለሁ። ፈተና ላይ እራሱ ሞር አስተማሪዎች የሚያመጡት ራሳቸው ካስተማሩ ነው። ብዙ ጊዜ አንዳንድ ሰዎች መጽሐፍ ብቻ ያነባሉ፣ ግን አስተማሪዎችን ብንከታተል ሞር የተሻለ ውጤት እናመጣለን ብዬ አስባለሁ። ከለመድ ነው ሁኔታ በጣም የተለያየ አይነት ሁኔታዎች ናቸው የሚገጥሙ እንጂ ስንገባ፣ ግን እኔ ዋና የተቋቋምኩበት ነገር ይህን እንድቋቋም ያስቻለኝ ምንድን ነው ለመረጥኩት ላለኝ አላማ ቁርጠኝነቴ ነው ብዬ አስባለሁ። ኢትዮጵያ ዓለም ከደረሰበት የሳይንስና ቴክኖሎጂ እንድትደርስ የሳይበር ደህንነት ማሳደግ ያስፈልጋል የምትለው ፌበን ጉርጂ በተመረቀችበት የሳይበር ደህንነት የትምህርት መስክ ሀገሯን ለማሳደግ እንደምትሰራም ተናግራለች። የኛ ሀገር በዚህ ዘርፍ ያን ያክልም አልተሰራም፣ እንደ ሌሎች ሀገሮችም ጠንካራ የሆነ የሳይበር ፕሮፌሽናሎች የሏትም እና የኔ አቋም ምንድን ነው የኔ ሀሳብ የወደፊትም አላማዬ በዚህ ዘርፍ ጠንክሬ መስራት እፈልጋለሁ። ሀገር በጣም ብዙ ነገር ጥሎ ነው የሚያስተምረን፣ እና እየተጣለብንን ኃላፊነት በደንብ መወጣት እፈልጋለሁ። አንድ ጥሩ የሚባል ነገር ለሀገር የማበርከት እፈልጋለሁ በዘርፉ